በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 16 ቀን የሚነበብ የሚጸለይ የእናታችን የኪዳነ ምህረት ድርሳን ይህ ነው። ልመናዋ ክብሯ፣ የልጇም ቸርነት በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሳምንቱ ከተፈጸመ በኋላ መምህሬ ዮሐንስ በታላቅ ክብርና በብዙ ተድላ ደስታ ወደ እኔ መጥቶ ልጄ አብረ ኮሮሶች እግዚአብሔር ከሁላችን ጋር ይደርብን አለኝ። እኔም እግዚአብሔርን እለምነው ዘንድ ቀድሞ ወደማላውቀው ሀገር ወደ ሌላ ምድር ሄድኩኝ። እርሱም ልጄ ሆይ ጽና፣ ዓለም በሙሉ በጥቅልሉ የእግዚአብሔር ገንዘብ ነው፣ በዚህች ዓለምም የሚኖሩ ሁሉ የእግዚአብሔር ገንዘብ ናቸው ብሎ መልሰልኝ። አሁንም እግዚአብሔር ስለ እናቱ ስለ ቅድስት ድንግል ማርያም ወደ ብርሃን ቦታ እርገትና ፍልሰት ሐዋርያትን ጠራቸው ሰበሰባቸውም። ነገር ግን ልጅ አብሮኮሮስ ስለመቤታችን ወደ ልጇ ወዳጇ ማድረግ እኔ አባት ዮሐንስ የምነግርህን በቀለም ጻፍ። መድኃኔ ዓለም እኔንና ሐዋርያትን ተድላ ደስታ ባለበት በገነት ሰበሰበን። ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ ሳለ ያመነው ፈያታዊ ዘይማንንም ከገነት ውስጥ በብዙ ክብር አየ ነው። ጌታችን ኢየሱስ ክርስቶስም ስለ እናቱ ማርያም ፍልሰት እንደምንመሰክር አዘዘን። ያን ጊዜ ታላቅ የቀን ደመለከት ድምፅ በሰማይ ተሰማ። ከመላእክት ኪሩቤል እና ሱራፌልም ብዛት የተነሳ ገነትን መላ። ቅዱሳን ሁሉ በገነት ተሰበሰቡ። ከዚህም በኋላ ተድላ ደስታ ባለበት በገነት ሚስር ተገልጾ አየን። እነሆ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በኪሩቤል ዙፋን ተቀምጦ ያን ጊዜ ከሰማይ አወረደ። ብዙ መላእክትም ከእርሱ ጋር ወረዱ። ደቀ መዛሙርቱ ቀርበው ሰገዱለት። ማኅበረ ቅዱሳን ሁሉ በግንባራቸው ወድቀው ሰገዱ። እኔ ዮሐንስን ጌታችን ኢየሱስ ክርስቶስ ተገናኘንና ማኅተሙን ይዘህ ከዕፀ ሕይወት አጠገብ ሂደ፣ ይህን ማኅተም በላዩ ላይ አስቀምጠው እንዲህም በለው ፈጣሪ ክርስቶስ በውስጥህ ያለውን ትሰዘን አዞሃል፣ በለው አለኝ። የቅድስት ድንግል ማርያም ስጋ ባለበት ምድር ላይ ባኖርሁት ጊዜ እነሆ ምድር ታላቅ ድምፅን አሰማች። የቅድስት ማርያም ስጋ ካለበትም ታላቅ እንቁ አስገኘች። ያን ጊዜ በገነት ተድላ ደስታ ሆነ። ማህበረ ቅዱሳን ክብሯን ይናገሩ ነበር። ያን ጊዜ ጌታችን መላእክትን አዘዛቸው። አምላክን የወለደች እመቤታችን ቅድስት ድንግል ማርያምንም ወደ ሰማይ አሳረጓት። እነርሱም ወደ ብርሃን ቤት እስከሚያዳርሷት ድረስ በፊቷ ይዘምሩ ነበር። እኛ ደቀ መዛሙርቱንም እናቱ ማርያምን ወደ ሰማይ ወደ ብርሃን ቦታ መላእክት ሲያሳርጓት አላየንም። ልጅ አብሮኮሮስ ይህን ምስጢር ስላየው ልጅ አብረ ኮሮሶይ ይህን ምስጢር ስላየው ፈንታ ድንቅ ነገር ተገለጸልን፣ እላሃለሁ። በዚህ ዓለም እርሷን የጸነሰች ማዕፀን ንዕድ ክብርት ናት። ልጅ አብሮ ኮሮሶይ እናቱ ማርያምን ልጅ አብሮ ኮሮሶይ እናቱ ማርያምን እጅ ሲነሳ ኢየሱስ ክርስቶስን አየሁት። ቅዱሳንም ሁሉ ለእናቱ ከሰጣ ቃል ኪዳን የተነሳ ክርስቶስን እያዩ ያመሰግኑታል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እናቱ ድንግል ማርያምን እንዲህ አላት። ደሴቴ የተባልሽ እናቴ ሰላምታ ይገባሻል። ዘጠኝ ወር ከአምስት ቀን በውስጡ አይኖርኩባት መርከብ ሰላምታ ይገባሻል። ሁለተኛ ሰማይ የተባልሽ እናቴ ሰላምታ ይገባሻል። በምድር ላይ ለሚኖሩ የሰው ልጆች ሁሉ ምሕረትን የምትለምኝ እናቴ ሆይ ሰላምታ ይገባሻል። ያለኔ ከፍሬዋ አንድስ እንኳን ያለቀመባት ገነት ሰላምታ ይገባሻል። ይኸውም የድንግልና ወተት ነው። እናቴ ማርያም ከእኔ ጋር ብዙ መከራ እንደተቀበልሽ በእረፍት ቦታ በገነት ሆነሽ እስከ ዘላለም ድረስ ደስ ይበልሽ። በሕይወተ ስጋሽ ከእኔ ጋር በምድር ላይ ሳለሽ ብዙ ድካምና መከራ በመቀበልሽ ፈንታ በእረፍት ቦታ በገነት የዘላለም ደስታን አድርጊ። ስጋሽም በምድር ቢቀበር እነሆ ዛሬ ተነስቶ በታላቅ ክብር ወደ ሰማይ አድረገ ስጋሽ ከእኔ ጋር ወደ ግብፅ ምድር እንደወረደ እነሆ ዛሬም ከእኔ ጋር ወደ ሰማይ አድርጋል። ከእኔ ጋር ከሀገር ወደ ሀገር በተሰደድሽ ፈንታ እነሆ በኢየሩሳሌም ሰማያዊት ከእኔ ጋር ደስ ይበልሽ። ድካምና ሐዘንም በሌለበት በገነት ተደስተሽ ኖሪ። ዓይኖችሽ ከሐዘን ብዛት የተነሳ ስለደከሙ ፈንታም ዓይኖችሽ የመላእክት የኪሩቤልና ሱራፌል ምስጋናን አይተዋልና ደስ ይበልሽ። ዳግመኛም መኖሪያዋ በብርሃን ድንኳን ውስጥ እንዲሆን ጌታችን ኢየሱስ ክርስቶስ አዘዘ። መቤታችንም ልጇን እንዲህ አለችው፣ ልጅ ወዳጅ ሆይ ይህ ቦታ ሙታን በትንሣኤ ዘጉባኤ እስከሚነሱ ድረስ መኖሪያ ይሆን ዘንድ ወዳለሁ አለችው። ያን ጊዜ እግዚአብሔር ያን ጊዜ እግዚአብሔር ከትመው ያሉ ሰራዊተ መላእክት ኪሩቤልና ሱራፌል ሰማያውያን ጭፍራ ይሰግዱላት ዘንድም አዘዘ። ጌታ ኢየሱስም ወደ እኔ ተመልሶ ወዳጄ ዮሐንስ ሆይ ስጋዬን ከመስቀል ላይ ባወረዱኝ ጊዜ ምስክሬ አንተ ነህ አለኝ። እሊህም ዮሴፍና ኒቆዲሞስ ናቸው። ጌታችንም ኢየሱስም በፊታቸው ነበር። የመቤታችንም እርገት እንደዚህ ሆነው። እኔን ግን ብርሃናዊ ደመና ተሸከመችኝና ወደል ወደ ልጄ ወደ አብሮኮሮስ አደረሰችኝ። አሁንም ልጄ አብሮኮሮስ ስለመቤታችን ስለ ከእኔ የሰማኸውን ያየኸውንም ቀለምና ብራና አዘጋጅተህ የነገርኩህን ሁሉ ጻፍ። ለእኛ ብቻ እናታችን አይደለችም በምድር ላይ ልጅዋ የኢየሱስ ክርስቶስን ፈቃድና የእርሷንም መታሰቢያ ለሚያደርጉት ሁሉ ነው እንጂ እንደ ሰው ሁሉ ሥጋዋ ከመቃብር ተቀብሮ ነበር። ነሐሴ አስራ ስድስት ቀን ከፍ ወዳለ ቦታ ወደ ሰማይ መላእክት አሳርጓት። ስለ እርሷ ለተጻፈላት ለዚህች ታላቅ ክብር እርሷ የተዘጋጀች ናትና ንጽህት ስለምትሆን ስለመቤታችን ያየሁትን፣ የሰማሁትን ሁሉ ገልጬ ነገርኩ። ልጄ አብሮ ኮሮሶይ ካየሁት ምስጢር ሁሉ እንዳልሰወርኩብህ እግዚአብሔር ምስክሬ ነው። እኔም አባቴ ዮሐንስ እንደነገረኝ ይህን መጽሐፍ ጽፌ በእስያ ለሚኖሩ ምዕመናን ልወስድ ወድጄ ሳለሁ አባቴ ዮሐንስ ጌታችን ስለ እናቱ ድንግል ማርያም ዳግመኛ እስከሚነግረኝ ድረስ ልጄ ስለዚህ ሐሳብ ጥቂት ታገሳለኝ። ይህንም ከእርሱ ሰምቼ መምሬ ዮሐንስ እንደነገረኝ መጽሐፉን አቆየውኝ። ወንጌልን እያስተማርን አንድ ዓመት ኖርን። ልመናዋ ክብሯ የልጇም ቸርነት በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ልመናዋ ክብሯ ለዘላለሙ በሀገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለሙ አብሮ ይኖርብንና የምሕረት እናት የእመቤታችን የቅድስት ድንግል ኪዳነ ምሕረት ተአምር ይህ ነው። በዚህ ቦታ እኔና መምህሬ ዮሐንስ ስናስተምር የእመቤታችን የቅድስት ድንግል ማርያም የመታሰቢያን በዓል ነሐሴ አስራ ስድስት ቀን ደረሰ። እንሆ መምህሬ ከክፉ ነገር ትመለስ ዘንድ ወንጌልን የሚያስተምራት ሮምንና ሮምናን እና ቆርባት ዘንድ መስዋዕት ታዘጋጃለኝ። ያን ጊዜም መምህር ዮሐንስ ሊጸልይ ተነሳ፣ በፊቱ እንደ ነበልባለ እሳት ያለ ታየ። ከዚያ በኋላ የሚፈልስበት ቀን እንደሆነ አውቄ አዘንኩኝ፣ አለቀስኩኝም። እነሆ እንዲህ የሚል ቃል ተሰማ፣ ልጅ አብሮኮሮስ፣ እመቤታችን ባረገችበት ቀን ቅዳሴ አለና ና ብሎ ጌታችን ኢየሱስ ክርስቶስ ጠራኝ የሚል ቃል ተሰማ። በረፍት ቦታም ተመላለስኩኝ። ያን ጊዜ መመሪያ ዮሐንስን ጠራሁት። ሐብተ መንፈስ ቅዱስም በእኔ ላይ አደረች። አምላክ የአባቴ ዮሐንስን ሀብት ሰጠኝ። በዚያችን ቤት ሐዋርያት ሁላቸው ተሰብስበው ነበር። እርሱም ስርዓቱን ሁሉ ጽፎ በበሮቹ ላይ ሆኖ ሰጠኝ። እኔም ዮሐንስ ይህን ሲጽፍ እነሆ እመለከተው ነበር። ያም ጽሑፍ ልጄ አብሮኮሮስ ሆይ የእመቤታችን የቅድስት ድንግል ማርያም የእርገቷን ዜና ጻፍ የሚል ነው። በዚያም ቦታ የጌታችን የጌታችን ደቀ መዛሙርት ሁላቸው ተሰብስበው ነበር። ልመናዋ ክብሯ የልጇን ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት በሰንበተ ክርስቲያን ቅድስት የሚነበብ የእናታችን የኪዳነ ምህረት ድርሳን ይህ ነው። መድኃኒታችን ኢየሱስ ክርስቶስም ለእናቱ መልሶ ለሚወድሽ ሰዎች ሁሉ መሸጋገሪያዬን ሁኚ አላት። በአንቺ መሰላልነት ከምድር ወደ ሰማይ ያርጋሉ። እኔም ከምድር ከፍ ከፍ ያልሁ እንደሆነ ሁሉንም ወደ እኔ እስባለሁ ብዬ በወንጌል ለሐዋርያት እንደተናገርኩኝ የምስበው በምንድን ነው? የቸርነቴ መሰላል አንቺ አይደለሽምን? አባቴ የመረጣቸውን ሁሉ በአንቺ ወደ እኔ ያቀርባለሁ። መድኃኒታችን ኢየሱስ ክርስቶስ ለእናቱ ለድንግል ማርያምም እንደዚህ አላት። እኛስ ይህን ያህል ለወደደን ለፈጣሪያችን ምን ዋጋ እንከፍለዋለን? ቸርናትን ይቅርባይ ንግሥትን ላስገኘልን ምን እንከፍለዋለን? ፊቷ ከፀሐይና ከሰማይ ከዋክብት ይልቅ የሚያበራ ከበረድ ከወተት ንጹሕ የሆነች በነገስታቱ ቤት ካለ የተክል ቦታ እጽዋትም ይልቅ መዓዛዋ የሚያውድ ከመላእክት ይልቅ ህሊናዋ ንጹሕ የሚሆን ክርስቶስም በስጋ የጸነሰች ከሉላኑ ከነቢያት ከሐዋርያት የበለጠች ለክቡራን ይልቅ የከበረች የነቢያትና የዳዊት ልጅ ይህቺ ድንግል ናት። የሴቶች ሁሉ መመኪያ የመመናንም ሁሉ ክብራቸው ይህች ናት። ስለዚህ ላከበራት ላን ላከበራት ላነጻ ስለዚህም ለከበራት ላነጻት ለአብ ከእርሷ ተወልዶ ሰው ለሆነ ለወልድ ከስጋዋም ከነፍሷም ላልተለየ ለመንፈስ ቅዱስ ክብር፣ ምስጋና፣ ስግደት ይገባል እንላለን፣ ለዘላለሙ አሜን። መድኃኒታችን ኢየሱስ ክርስቶስ ለእናቱ እንዲህ አላት፦ የቃል ኪዳንሽን መጽሐፍ የጻፈው፣ ያጻፈው፣ አንብቦ የተረጎመ፣ ቃላቱን ሰምቶ በልቦ የጠበቀ የጠበቀውን ሰው ሁሉ ካንቺ ዋጋቸውን ያገኛሉ ከኔና ካንቺም ጋር በአንድነት ለዘላለም ይኖራሉ። ይህን ድርሳን የምትሰሙ ሰዎች ክብር ይገባዋል እያላችሁ ቃሉን አክብሩት፣ ለዘላለሙም አስቡት፣ አትርሱት። መቤታችን ቅድስት ድንግል ማርያም ሆይ በቃል ኪዳንሽ የቃል ኪዳን አስራትን እንደተቀበልሽን የተወደደ ልጅሽ ስለተቀበለው መከራን ብለሽ እኛን ባሮችሽን አገራችን ኢትዮጵያ ህዝበ ክርስቲያንንም ሁሉ ለዘላለሙ በቸርነት ውስጥ ጠብቂን። ለምንሻለን ስምሽን ለሚጠሩ ለወንጌል ልጆች ሁሉ፣ በዚህች ቦታ ለሚኖሩ ህዝበ ክርስቲያን ሁሉ የቃል ኪዳንሽን በር ክፈቺ ለዘላለሙ በእውነት ያለ ሐሰት ይሁን ይሁን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶሶች ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳያቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻርቃን ትጉሃን መላእክትና ፍጹማን ደናግን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ህሊና የሰማውን ያደመጠውንም በደለኛን ሁሉ በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያ ህዝበ ክርስቲያንን ሁሉ ይቅር ይበለን፣ ለዘላለሙ አሜን። አቡነ ዘበሰማያት